ሰላሙ ዓለይኩም ልጆች እንዴት ናችሁ? ድንቅ ናቸው። እሺ ጥያቄ ያለው መግባት ይችላል። ጥያቄ ያላችሁ ክርስቲያኖች ካላችሁ ክርስቲያን ብላችሁ ጻፉ። እሺ እስከዚያ እሱ እስከሚገባ እኔን እጠይቅሻለሁ። ኦኬ መር አብደላ ማለት ያላህ ባሪያ ማለት ነው ብሎ ትርጉም ሰጥቶ ነበረ ወንድማችን። ልክ ነው። አዎ በጣም የነብዩ መሐመድ አባት ስማቸው አብደላ እንደሆነ በከፊሉ አውቃለሁ። እርግጠኛ ነኝ። ትክክል ነው። አዎ ልክ ነው። ነብዩ መሐመድ አባት አላህን ያመልኩ ነበር። አላህን ያመልኩ ነበር። አዎ። ታዲያ ለምን ጣዖት አምላኪ እንደነበሩ ይነገራል? እንደዚ የተባለበት ምክንያት ከአላህ ጋር ሌሎችን አማልክቶች የሚጨምሩ ነው። በነገራችን ላይ በነቢላህ ኢብራሂም ጊዜ ኢብራሂም ዓለይሂ ሰላም አላህን ሰብኳን ዓረቡ ዓለም ላይ አላህ የሚባል ሰማያትና ምድርን የፈጠረ አምላክ እንዳለ ይታወቃል። ግልጽ ነው። ሰማያትና ምድር ማን ፈጠረ ብትላቸው አላህን ይለሃል። ታዲያ ለምንድነው ከእርሱ ጋር ሌሎች አካላቶችን የምታመልኩት ሲባሉ ወደ አላህ ሱብሃነሁ ወተዓላ ያቀርቡናል ብለው ነው ጣዖቶችን ሲያ ሶስት መቶ ስልሳ ሲያመልኩ ጣዖቶችን ቀርጸው የነበረው እንጂ የሰማያትና የምድር ፈጣሪ ነገራቶችን ያስገኝ፣ ልጅን የሚሰጣቸው፣ የሚረዝቃቸው፣ የሚያበላቸው፣ የሚያጠጣቸው አንዱና ብቸኛው አምላክ አላህ እንደሆነ ያምናሉ። ነጽና ጣዖት አምላክ ያስባላቸው ታዲያ ምንድነው ሲባል ከአላህ ጋር ሌሎች አማልክቶችን ጨምረው ስለሚያመልኩ ነው። ስለዚህ አብዱላህ የተባለው ያንባር ቁራን ላይ መክፈት መቻል አቡበከር ታዲያ ጀነት ውስጥ ናቸው ማለት ነው? ጋሽ አይደለ ይሱ የጀነት ነው ወይስ የጀሃነም ነው የሚለውን አላህ ነው የሚያውቀው። መልእክቱ ደርሶት ከሆነ ነቢዩ መሐመድ ስለ እዛች ስለ እሳቸው አልተናገሩ ይልክ መልክቱ ደርሶት ከሆነ መልቱ ደርሶት ከሆነ ቆይ ልጨርስልህ። ልጅ መልክቱ ደርሶት ከሆነ ሁን ም ለምሳሌ በፊት የነበሩ የይሳ አለ ሰላም መልክት ደርሷቸው ከሆነ አላ ስብንላ ጅነት ያስገባቸው። መልቱ ደርሷቸው ሆነ ደርሷቸው አምነውበት ከሆነ ነገር ግን ካላመንሳ ከተባለ መልክቱ ካልደረሳቸው ካላመኑ መልክቱ ካልደረሳቸው፣ እነዚህ ፈትራ ውስጥ ነው የሚገቡት። አላህ ሱብሀነሁ ወተዓላ መልክተኛን ሳንልክ የምንቀጣ አይደለንም ብሎን ማንንም ሳይልክ ወይም መልክተኛ ሳይደርስ መልክ ሳይደርሳቸው ሰዎችን አይቀጣም። ረሱል ዓለይሂ ሰለምን አይቶ ወይም ኢሳ ዓለይሂ ሰላምን አይተው ከሞት ውሳ እነዛ ሰዎች እነዛ ሰዎች የገሃንም ይሆናሉ። ለምን ከተባለ ቆይ ልጨርስልህ መልቱ ከተሰለደረሳችሁ ማለት ነው። እያብራራሻለሹ ሌላ ነብዩ መሐመድ ስለ አብደላህ ስለ አባታቸው በዚህ ጉዳይ የተናገሩት አለ ወይስ የለም ነው? እና አባቴ አባቴ አባትህ የገሃነም ናቸው የሚል አለ። ሐዲስ ላይ አለ እንደዛ የሚል ምን ማለት ነው? ነገር ግን የገሃነም ናቸው ማለት ገሃነም ይገባሉ ማለት ነው። እንደዛ የሚል አላህ የአላህ ባሪያ ናቸው የአላህ ባሪያ ሆኖ ገሃነም ነው የሚገቡት ነው ያሉት አይደል? አ ገሃነም ቢገቡ ያሉት የአላህ ባሪያ ሆኖ ገሃነም ነው የሚገቡት። ቆይ ልጨርስ፣ ገሃነም የሚገባው ለምን እንደከተበ? አንዴ ልጨርስ። ጣልቃ ነው እዛ ላይ ዘላ አትደራረቡ። ቆይ ገሃነም የሚገባው አንድ ሰው ከአላህ ጋር ሌሎችን አማልክቶችን ጨምሮ የሚያመልክ ከሆነ አንድ ሰው ገሃነም የሚገባ በዚህ ዘመንም ቢሆን አላህን አመልካለሁ እያለ ሌሎችን እና መላእክቶችን ጨምሮ ካመለከ ገሃነም ይገባል ግልፅ ነው ነገር ግን አላህን በብቸኝነት ጥርት አድርጎ የሚያመልክ ከሆነ ተውሂድን ከያዘ ግን ላኢላሀ ኢላላህ ብሎ አንዱን እና ብቸኛውን አምላክ ካመለከ አንሰ ጀነት ይገባል ስለዚህ እኛ በዚህ ዘመን ያለ ነው አላህን በብቸኝነት የምናመልክ ጀነት ነው የምንገባው ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው አባታቸው ጀሀነም ነው የሚሉ አሉ ዑለሞች እንደገና ደግሞ የገነት ከፈትራ ውስጥ ወይም ደግሞ መልእክቱ ካልደረሳቸው ነው የሚሉ ዑለሞች አሉ፣ ግልጽ ነው። ስለዚህ ከየትኛው ነው የሚለውን ነገር አላህ ስብሐነሁ ወተዓላ ነው የሚያውቀው። አላህ ስብሐነሁ ወተዓላ ነው የሚያውቀው። በነገራችን ላይ እኮ ሰለላሁ አባታቸው የት ነው የሚለውን ነገር በሰሂ ሐዲስ የመጣ አለ፣ የገሃነም ናቸው የሚል ያንን ምንድን ነው ከተባለ፣ ዑለማ ሲያብራሩ ይሄን ምንድን ነው የሚሉት የኢሳ አለይሂ ሰላም መልእክት ደርሶትኝ ስላላመነ ነው። ግልጽ ነው። መልክቱ ደርሶት ስላላመነ ስለዚህ የገሃንም ነው። የገሌ አባት በዘር አይደለም በስልምና በነገራችን ላይ የእንትና አባት የእንትና ጀነት የምትገባው ለምን ከተባለ ካመንክ ነው። እምነት የሚባል ነገር አለ። ለምሳሌ የኢብራሂም አለይሂ ሰላም አባት መልክቱ ደርሶት አላመነም፣ የገሃንም ነው። ግልጽ ነው። እንደዚህም ደሞ ይሌሎችም አሉ። የሉጥ ሚስት፣ የኑህ ሚስት የገሃንም ናቸው። ለምን ከተባለ መልክቱ ደርሷቸው ስላላመኑ የኑህ ልጅ መልክቱ ደርሶ ሳላለመን የገሃነም ነው ነው የእናተና የአባት ሙእሚን ሰለሆነ አማኝ ስለሆነ አንተን ገሃንም ወይም ጀነት አያደርግም። ጀነት እና ጀሃንም የሚያደርግህ የአንተ እምነት ስለሆነ ማለት ነው ነው የነቢ መሐመድ ሰለ ላሁ አባት የት ናቸው የሚለው ላይ ደግሞ ሀዲስ ላይ ሀዲስ ላይ የገሃንም ናቸው። እያልኩ ያለሁት አላህን በብቻ ለምሳሌ አንተ አላህን አመልካለሁ እያልክ ተነስተህ ቀብር የምታመልክ ከሆነ አላህን አመልካለሁ እያልክ ተነስተህ ሌሎችን ሰዎች ጨምረህ የምታመልክ ከሆነ ወይም ሌሎችን ጣዖቶች ጨምረህ የምታመልክ ከሆነ አማንኛ አትባሉ። ግልጽ ነው። ስለዚህ አላህ የሚባለው ነቢ መሐመድ ስ ሰለም ከመምጣታቸው በፊትም የሰማያትና የምድር ፈጣሪ ተብሎ ይታመን ነበር። ቁርኣን ላይ ይሄ አለ። ሰማያትና ምድር ማን ፈጠረ ብትላቸው ቁርአን አልወረደም ያኔ አይደለ አብደላ ጊዜ። ስለዚህ በምን መስራት ከዛ በፊት ኢብራሂም አለይሂ ሰላም፣ እነ ኢብራሂም እነ ኢስማኤል ከዛ በኋላ ያሉት ደግሞ እነ ዒሳ ሌሎችም አላህ አንሰብከው ገብታል። ኢብራሂም አለይሂ ሰላም በአብደላ ጊዜ ዓመት ጊዜ ላይ ነው እያብራራሽ ነው። ቆንጆ ነው ግን እኔ ደግሞ ከጥያቄ ወተሽ ድህነት አይገቡም፣ ጀሀነም እንደሚወርሱ ስማቸው ደግሞ የአላህ ባሪያ መሆናቸው። ከዛ ግን እኔ አሁን መመሪያ ሳይወርድ በፊት ነው እንግዲህ አይደል ያሉት አብደላ። መመሪያው ቁርኣን ከመውረዱ በፊት ከነበሩ በምን መመሪያ መጽሐፍ ነበረ? ያ መጽሐፍ ላይ ጠቅሰሽ አሳየኝ። ቁርኣን ከመውረዱ በፊት ባለ መመሪያ የአላህ ባሪያ የሚለውን እነሱም አላህንና ሌሎች ጣዖቶችን ያመልኩ ነበር የሚለውን የጣዖት ክፍል አንዱ እንደሆነስ በምን መለየት እንችላለን? አላህ የሚለው በሰዓቱ ብዙ የጣዖት አምላኪዎችና ጣዖቶች ነበሩ አይደለ አለመሆኑ አንዱን አለመሆኑ በምን መረጃ መግለጥ ውስጥ ያለሽ እሱን አሳይኝ ነው ከመጽሐፍ አብራሪለትና ምናልባት መርሃባ አሁን እዩ ልክ ወገናችን፣ በመጀመሪያ ስለ ነቢ መሐመድ ስ ስለም ና ስለ አባታቸው አብደላ አብራር ችላለሁ። ቅድም ልድገምልህ እንዴት ነው ሲባል የመጀመሪያው ነቢ መሐመድ ስለ ላ ሰለም አባታቸው አብደላህ ለምን ተባለ ከተባለ አላህ የሚባለው ስያሜ በፊትም ስለሚታወቅ ይታወቅ፣ ማን አሳወቃቸው ከተባለ ኢብራሂም አለህ ሰላም ኢስማኤል ልጁ አረብ ሀገር ነበሩ። አላህን ሰብከውን አንዱንና ብቸኛውን አምላክ አምልከውን በሰዓቱ የነበሩ ሰዎች ማለት ነው። ግልጽ ነው። ስለዚህ አላህ የሚባለው አምላክ የሰማያት እና የምድር ፈጣሪ መሆኑን ነቢያት ሰብከው። ቆይ ምትርግና አዳምጥ። ቆይ አንተ ቆይ ልጨርስና፣ ከዛ ሳልጨርስ እንዴት ነው የምትረዳው ታዲያ? ልጨርስና ትቀጥላለህ። ቆይ በመጀመሪያ ወዓለይኩም ሰላም ወረሕመቱላሂ ወበረካቱህ። ዋለይኩም ሰላም እንትን ሁሉ ሲመጣ በደምብ እንትን ቢላችሁ ይሻላል። ሌላ ሰው የሚጠይቅ ጥያቄ ካሉ ምን እንትን በጣም ደጋግሞ እየመለስሽለት አዎ። ቆይ አንድ ጊዜ ልጨርስና ከዛ በኋላ ይቀጥለና አንዴ እሺ መርሃባ። በመጀመሪያ አብደላህ ወይም የነቢዩ መሐመድ ስ ላ ሰለም ከስያሜያቸው ስንጀምር ዓብደላህ ለምን ተባለ ከተባለ አላህ የሚለው ስያሜ ሰለሚታወቅ ነው። መጀመሪያውን ማን አሳወቃቸው ከተባለ፣ ያሳወቃቸው ማን ነው? ኢብራሂም አለህ ሰላም፣ ኢስማኤል አለህ ሰላም ሰብከውታል። በአረብ ሀገር ነበሩ። አረቦች የሰማያትና የምድር ፈጣሪ አምላክ አላህ መሆኑን ያውቃሉ። ማን አሳወቃቸው? እነ ኢብራሂም እነ ኢስማኤል። ከዛ ይበጭ በኋላ የመጡት ነቢያቶች ራሱ አላህን እንደሚያመልኩ ያውቁ ነበር። ለምሳሌ ነው ረቃ ብን ነወፈል በነቢ መሐመድ ስ ሰለም ጊዜ የነበሩት ራሱ የሰማያትና የምድር ፈጣሪ አላህ መሆኑን ያውቃሉ። ስቲል አይሁዳውያን የሰማያትና የምድር ፈጣሪ አላህ ነው ብለው ነው የሚያምሩት። ነቢ መሐመድ ስ ሰላም ከመምጣታቸው በፊት የነበሩ አይሁዳውያን የሰማያትና የምድር ፈጣሪ ማን ነው ካልካቸው አላህ ብሎ ነው የሚያምኑት። ነቢይ ተሳለ የሚጠባበቁ ነው። መዲና ራሱ ቁጭ ብሎ የነበረው ነቢዩ ሲጠብቁ ነው የነበረው። ገዛ ክርስቲያኖች ራሱ ያምኑ ነበረ። የሰማያትና የምድር ፈጣሪ አላህ ነው ብሎ ነው የሚያምኑት። ክርስቲያኖ፣ ቁራይሾችም ያምኑ ነበር። ወላኪን ያማመናቸው ያማመናቸው ሙስሊም አያስብላቸውም ለምን ከተባለ ከአላህ ጋራ ሌሎቹን አማልክቶች ስለሚጨምሩ ለዛ ነው ቁራይ ለምለከችን አለስፋታ የሰማያትና የምድር ፈጣሪ ማን ነው ብትላቸው፣ አላህ ነው ይላሉዋል። ግጽ ነው። ስለዚህ አላህ የሰማያትና የምድር ፈጣሪ መሆኑን ቁረይሾችም፣ አይሁዶችም ክርስቲያኖችም ያምናሉ። ነቢዩ ከመምጣታቸው በፊት ራሱ ማለት ነው። ግጽ ነው። ስለዛ ነው አብደላህ የተባለው የአላህ ባሪያ የተባለው ታዲያ አሁን አማኝ ነው ወይስ ከሃዲ ነው ወደሚለው ስንመጣ፣ ሁለት አቅዋል አለ፣ ሁለት እይታ አለ። የመጀመሪያው ሰሂህ ሀዲስ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አባት ካፊር ናቸው። ለምን ከተባለ የኢሳ ዐለይሂ ሰላም መልእክት ስለደረሳቸው መልክቱ ስለደረሳቸው አምነዋል። ስለዚህ ማለት ነው መልእክቱ ስለደረሳቸው እንትን መላው ክደዋል። ስለዚህ ሰለካዱ የሳት ናቸው ብለው ያስ ቢያብራሩ ዑለሞች አሉ። በዚህ ዙሪያ እንደገና ደግሞ ሌላ ደግሞ አለ። አይ አልደረሳቸውም። ስለዚህ አላህ Subhanahu Wa Ta'ala መልእክተኛ ሳንልክ የምንነቀጥ አይደለንም ስላለ ስለዚህ ከፈትራ ውስጥ ናቸው የሚገቡት ወይም ደግሞ መልእክት ካልደረሳቸው ስለሆነ የሚገቡት እነዚህ ይይፈው የሳት ናቸው የጀነት ናቸው ማለት አይቻልም ብለው ደግሞ ያብራሩ ሰዎች አሉ። ስለዚህ አላህ ሱብሐነሁ ወተዓላ ነው የሚያውቀው። የነቢ መሐመድ ሰለላሁ ዐለይሂ ወሰለም አባት እና እናት ከሃዲ ሆነው ቢሞቱ በእስልምና ላይ ምንም የሚፈጥረው ነገር የለም። በነገራችን ላይ ለምን ከተባለ የነ ኢብራሂም ዐለይሂ ሰላም አባት ምን ነበረ ጣውት አምላኪ ነበረ? የገሃነም እንደሆነ ምን እናምናለን። እስልምና ላይ ምንም የሚፈጥረው ነገር የለም። ወይም ነቢዩላህ ኢብራሂም ዐለይሂ ሰላም ላይ ምንም የሚፈጥረው ነገር የለም። የሉጥ ሚስት፣ የኑህ ሚስት ከሀዲያኖች ነበሩ። የገሃነም እንደሆነም እናምናለን ግን እስልምና ላይ ምንም የሚፈጥረው ነገር የለም። ወይ ኑህና ሉጥ ላይ ምንም የሚፈጥርባቸው ነገር የለም። ያ ኑህ ልጅ ግልጽ ነው፣ ኑህ ልጅ ራሱ ከሃዲ ነበረ፣ ምንም የሚፈጥረው ነገር የለም። ገብታቻ፣ አንድ ሰው በዘር አይደለም እስልምና በዘር አይደለም። በነገራችን እስልምና በእምነት የምታገኙት እውነት ነው፣ ይዘና ስታምኑ ነው፣ የና እንትና ሼክ እንትና ሼክ ስለሆነ አይደለም። ስለዚህ አንድ ሰው ካመነ ይድና፣ ከካደ ደግሞ አለቀለት ጀሀነም ይገባል ነው መልእክቱ። ደርሷቸውን አልደረሳቸውም የሚለውን ደግሞ አላህ ሱብሃነሁ ወተዓላ ነው የሚያውቀው። ስለዚህ ይሄ ነው። ክርስቲያኖች፣ ሌሎቻችሁ ካላችሁ መጠየቅ ትችላላችሁ። አንድ ፖይንት እንትን ልበልና ይሻላል። ከዛ ቃል እንቀጥላለን። በደንብ አድርጋ ነው ያብራራቸው ሀሳቡን። ያው ይሄ ሀሳብ ለምንድን ነው የሚነሳው ካለ ከብዙ ነገር አኳያ ነው። ያው የተረጋገመ ጥያቄ ነው። ለምን ሁሌ አዲስ እንደሚሆንባቸው አላውቅም።

ምንም አቅም ያሌለውን ዝም ብሎ ደካማ የሆኑ ፍጥረትን አላህ ላይ በማሻረካቸው ነው ብሎ ያስቀምጣል። ሶ እኛ ሙስሊሞች ቀደምም እንዳልነው ከዛ በፊት አላህ አይታወቅም። እንደ አንተ አምላኪ ብለህ የምትገዛው አካል እኛ እኮ አላህን ያውቀዋል። አላህን ሲገዛ ነበረ ብለን ነው ምናም ስለዚህ፣ እንደዚህ አይነት ነገራቶች ታይግረማችሁ ለማለት ነው ወገኖች። ዳጊ፣ በመሃል በጣም ስገባ ነበረ። እስቲ ቀጥል፣ ጥያቄ ካለ